ከድርድሩ ማግስት የቻይናና የአሜሪካ የንግድ ጦርነትን ጋብ የሚያደርገው ስምምነት በስዊዘርላንድ ጄኔቫ መደረሱን ተከትሎ በዘጠና ቀናት ውስጥ ምን ሊከሰት ይችላል? በድርድሩ አሸናፊ የነበረው ኃይል ማን ነው? ዓለም ነገሮችን እንዴት እየተከታተለ ነው? የሚሉት አነጋጋሪነታቸው እንደቀጠለ ነው። የምታደምጡት የቅዳሜ ገበያ የኢኮኖሚ ትንታኔያችን ነው። የቅዳሜ ገበያ የዩቲዩብ ገጽን ሰብስክራይብ ያድርጉ። አዳዲስ የኢኮኖሚ ትንታኔዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ። የቻይናና የአሜሪካን ስምምነት ተኩስ አቁም በሉት። ልክ በጦርን ሜዳ ውስጥ እንደሚኖር ለተወሰነ ጊዜ የሚደረግ ተኩስ አቁም፣ ቀጣይ ድርድር የሚኖረው ማለት ነው። ልክ እንደዛው ማለት ይቻላል። ምክንያቱም ጉዳዩ ከጦርነትም የሚለይ አይደለም ከተኩስም የሚለይ አይደለም። ለምን? በርካታ የንግድ እንቅስቃሴ በከፍተኛ ደረጃ ተስተጓጉሏል። በዓለም ባህር ላይ ያሉ መርከቦች ቁጥር በከፍተኛ ደረጃ አሽቆልቁሏል። የንግድ እንቅስቃሴው ከአሜሪካ ቻይና፣ ከቻይና አሜሪካ ብቻ ሳይሆን ከሀገራት ሀገራት ያለውም ከፍተኛ ጫና ውስጥ ወድቆ ሰንብቷል። እናም ከሳምንታት በኋላ አሜሪካና ቻይና በስዊዘርላንድ ጄኔቫ ተቀምጠው ከስምምነት መድረሳቸው በርካቶችን ያስተነፈሰ ሆኗል። ስምምነቱ ግን የተኩስ አቁም በሉት ለዘጠና ቀናት ብቻ የሚቆይ ነው። በዘጠና ቀናት ውስጥ አሜሪካና ቻይና ሰፊ ድርድር በማድረግ ውል ያለው ነጥብ ላይ ይደርሳሉ ተብሎ ይጠበቃል። ምናልባት ውል ያለው ነጥብ ላይ ባይደርሱ እንኳን አንዳንዶች እንደዚህ አይነት የንግድ ድርድር በተለይም አሜሪካ የምታነሳው በርካታ ጉዳዮችን በመሆኑ ይህን የመሰለ የንግድ ድርድር እስከ ሁለት ዓመት ሊፈጅ ይችላል ብለው ይጠረጥራሉ። ቢሆንም ግን በ90 ቀናት ውስጥ ቢያንስ ለአመታት እያራመዳቸው የሚቆይ የንግድ ስምምነት ላይ ይደርሳሉ፣ አንዳንድ ነጥቦችን ያቀርባሉ ተብሎ ስለሚጠበቅ ዘጠና ቀናት የተቀመጠው ለዛ ይመስላል። እናም በዚህ ድርድር የነበሩ ሂደቶች በዝርዝር አሁን መረጃዎች እየወጡበት ነው። አንዳንዶች እንደሚሉት ቻይና ከተጠበቀው በበለጠ ምላሽ ሰጥታለች። የአሜሪካ ባለሥልጣናት ደግሞ ይህ ለአሜሪካ ትልቅ ድል ነው ብለውም ይጠቅሳሉ። ማን ነው አሸናፊው? ወይም ደግሞ ማን የበላይነት ይዞ በድርድሩ ተሳተፈ የሚለው ጉዳይ በተወሰኑ ነጥቦች ልንመለከተው እንችላለን። እውነታው ግን ሁለቱም ሀገራት ከአስፈሪ ሁኔታ የሚድኑበትን መፍትሔ ሲፈልጉ እንደነበር መታመኑ ነው። በርካቶች እንደሚጠቅሱት አሜሪካ በቻይና ላይ ታሪፍ ጥላ ቻይና ወደ ጠረጴዛ ትመጣለች ስትል ብትቆይም ቻይናም በአሜሪካ ላይ የታሪፍ ምላሽን እየጣለች ቆይታ አሜሪካ ፍቃደኛ ካልሆነች እኔ ቀድሜ ወደ ጠረጴዛው አልቀርብም ስትል ቆይታለች። እንደዚህ አይነቱ ሰጣ ገባ ታሪፉን እያካረረው የሁለቱ ሀገራት የኢኮኖሚ ፍጥጫ አለምን እያስጨነቀና መፍትሄ አፈላላጊዎችን ከዛም ከዚህም እየጠራ ቆይቷል። በእርግጥ ሁለቱም ሀገራት ይህን ያህል ይግደርደሩ እንጂ ማን ይጀምረው በሚል ፍጥጫ ይወጠሩ እንጂ ሁለቱም ቻይናም አሜሪካም ፍላጎታቸው ላቅ ያለ ነበር፣ የሆነ የሚያደራድራቸው ለየት ያለ ኃይልም ቢሆን መጥቶ ወደ ጠረጴዛ እስኪጠራቸው። እናም ወዲያውኑ የስዊዘርላንድ መንግስት ሁለቱን አገራት እባካችሁ በጠረጴዛ ዙሪያ ተቀመጡ፣ ነገሮችን እኔ ላመቻች በሚል ግብዣ ሲያደርግላቸው ከፍተኛ ልዑካኖቻቸውን ወደ ስዊዘርላንድ ጄኔቫ ይላኩት። እናም ከሁለት ቀናት ማራቶን ድርድር በኋላ የሃያለው ነው ኢኮኖሚ ተንፈስ ብሏል፣ ዓለምም ትንፋሽ መሰብሰቢያ ጊዜ አግኝቷል። አሁን ሀገራት ምን እንደሚያደርጉ ማሰቢያ ጊዜ ያላቸው። በጭንቀት ውስጥ ማሰብ እጅግ ፈታኝ ነው። በተረጋጋ ሁኔታና ወይም ደግሞ እፎይታ ባለው ጊዜ ውስጥ ማሰብ ደግሞ የተሻለ ነው። ከአሜሪካና ከቻይና የንግድ አጋርነትን መለየት ወይም መምረጥ ምናልባትም ደግሞ የተሻለውን የንግድ አጋርነት የሚያገኙባቸውና ከዚህ የንግድ ጦርነት ሰለባ ላለመሆን ምን ማድረግ አለብን የሚለውን ሀገራት እንዲያሰላስሉ እድል ፈጥሮላቸዋል። እንግዲህ የታሪፍ ሁኔታው በአጠቃላይ ድርድሩ ሲገለጽ አሜሪካ 145 በመቶ አድርሳ የነበረውን በቻይና ላይ የጣለችውን ታሪፍ ወደ 30 በመቶ ዝቅ አድርጋለች። ቻይና በበኩሏ እስከ 125 በመቶ ያደረሰችውን ታሪፍ ወደ 10 በመቶ ቀንሳለች። ይሄ አጠቃላይ ወይም አማካይ የሚባለው የታሪፍ መጠን ሲሆን በአንዳንድ ሸቀጦች፣ በአንዳንድ ጉዳዮች ላይ ያሉ ነገሮች ግን ገና ውይይት የሚደረግባቸው ናቸው። በተለይ አሜሪካ ቻይናን የምትከሰው በንግድ አላግባብ መጠቀም ብቻ ሳይሆን ቻይና የንግድ ሁኔታን ተጠቅማ እያጠቃች ነው ቢያንስ ቢያንስ እጅግ አስከፊ የሆነውን ፌታኒል የሚባለውን አደንዛዥ እጽ ወደ አሜሪካ እንዲገባ በማድረግ ዜጎቼን ለሞት እየዳረገች ነው። በአሜሪካ ውስጥ ከትራፊክ አደጋ ወይ ከተለያዩ የጤና እክሎች በባሰ በአደንዛዥ እጹ ኦቨርዶዝ ወይም ደግሞ ከልክ በላይ መጠቀም የሚሞቱ ዜጎቼ እየጨመሩ ነው። ይህንንም ቻይና ሆን ብላ እያደረገች ነው። ላብራቶሪዎቹ እንዲዘጉ እንኳን ጥረት አታደርግም በሀገሯ ይህንንም አደንዛዥ ዕፅ በሀገሯ እንዳይሸጥ ከፍተኛ ቁጥጥር እያደረገች አምርታ ወደ ሜክሲኮ በመላክና ወደ አሜሪካ ሰርጋ እንዲገባ በማድረግ ዜጎችን እየገደለች ነው በሚል ወቅሳለች። እዚህ ጋር ያለው ታሪፍ አሁንም ከፍ እንዳለ ነው፣ የቻይና ወቀሳም እንደተጠበቀ ነው። ከዚሁ በተጨማሪ ደግሞ ከአእምሮ ንብረት ጋር በተያያዘ የሚደረጉት ውንጀላዎች አሁንም ቻይና ላይ ላቅ ያሉ ቢሆኑም ቻይናም አሜሪካ ላይ ቡሊ ማድረግ ወይንም ደግሞ በማስፈራራትና የአራዳ ልጆች እንደሚሉት በማስቦካት መዝለቅ አትችልም፣ በሚለው አቋማም እንደዚሁ ወቀስ እንዳደረገች እንደቀጠለ ነው። ያሞኔ ግን ቢያንስ የተወሰነ መሀል መንገድ ላይ ሁለቱ ሀገራት ደርሰዋል። አሁን ጸጥታ ሰፍኖበት የቆየው የፓሲፊክ ውቅያኖስ በተለይም ቻይናና አሜሪካን የሚያገናኘው እንደዚሁም ሌሎች የዓለም የውቅያኖስ አካላት እንቅስቃሴ እንደሚኖርባቸው ይጠበቃል። የንግድ መርከቦች እንደሚመላለሱ ይጠበቃል። በእርግጥ በዘጠና ቀናት አንድን ሸቀጥ ጭኖ ከአንድ ወደብ ወደ አንድ ወደብ ማድረስ እጅግ ፈታይ ሊሆን ይችላል። ትዕዛዞች ግን መቀጠላቸው አይቀርም። ንግዱ ትንሽም ቢሆን ሞቅ ሞቅ ማለቱ አይቀርም የሚሉ አሉ። 30 በመቶ ታሪፍ አሜሪካ አሁን የቀነሰችው ማለት ነው ቀላል አይደለም። ስለዚህ የቻይና ምርቶች አሁንም በቀላሉ ላይሸጡ ይችላሉ የሚሉት አሉ። ያም ሆነ ግን የአሜሪካ የንግድ እንቅስቃሴዎች ንቅስቀሳዎች ይሟሟቃል። ቀዝቅዘው የነበሩት የአሜሪካ ወደቦችም ቢዝነሳቸው ይደምቃል። ሊዘጉ ዘጉ ዳር ዳር ሲሉ የነበሩት ሰራተኛ ለመቀነስ ሲንቀሳቀሱ የነበሩት የቻይና ፋብሪካዎችም ትንፋሻቸው መለስ ይላል ተብሎ እየተጠበቀ ነው የሚገኘው። የድርድሩ ዋና ዋና ነጥቦች የሚባሉት እነዚህ ናቸው። የመጀመሪያው የታሪፍ ቅናሹ ነው። ቅድም እንደጠቀስኩት ከ145 ወደ 30 አሜሪካ ያወረደችው ቻይና ደግሞ ከ125 ወደ 10 ያወረደችው ነው። ይሄ ለዘጠና ቀን ይቀጥላል። ሁለተኛው ጊዜያዊ የዓለም ኢኮኖሚ መረጋጋት መፈጠሩ ነው። በዚህ ጊዜ ውስጥ ሀገራት ቻይና እና አሜሪካ ይበልጥ እንዲቀራረቡና ድርድሩን በተሻለ ደረጃ እንዲፈጽሙ ጫና ማድረግ ይችላሉ። እንደዚሁም ደግሞ ሌሎች ከአሜሪካ ጋር የታሪፍ ሰጥ አገባ ውስጥ የገቡትም ሀገራት ጭምር ድርድራቸውን ለመቀጠል ያስችላቸዋል። እናም የአሜሪካ መንግስት ተበድያለሁ ያለው በንግድ ሚዛን ክፉኛ እየተጠቃው ነው ያለበትን ለማካካስ እድል ሲያገኝ፣ እነ ቻይና ደግሞ አሜሪካ ቡል እያደረገ ወይም ሁሌ የዓለም ሀያል እኔ ብቻ ነኝ እኔ ያልኩት ብቻ ይደመጥ የሚለውን ትቶ ለጠረጴዛ መቅረቡ እንደ መልካም ነገር መታየቱ ቀጥሏል። ቻይና በድርድሩ የተለካ እቅድ ይዛ ቀርባለች በሚል በርካታ የኢኮኖሚ ተንታኞች እያሞገሷት ይገኛሉ። ቻይና አሜሪካን ታግሳ መቆየቷና እንደ ሌሎች ሀገራት የድርድር ጥሪ ቀድማ አለማቅረቧ በድርድር ሂደቱ ላይ ትልቅ አቅም ይዛ እንደቀረበች ይስማሙበታል። የኢኮኖሚ ተንታኞች እንደሚሉት ድርድሩና ውጤቱ ለቻይና ላቅ ያለ ጥቅም ያስገኘ ነው በሚል ያስቀምጣሉ። አንዳንዶች ግን 30 በመቶ ታሪፍስ ቢሆን ቀላል ነው ወይ? የቻይና ምርቶች ላይ አሜሪካ ሲደርሱ ከፍተኛ ገቢ የሚያሳጣቸው ይሆናል የሚሉ አሉ። ያም ሆኖ ግን በርከት ያሉትን ባለሙያዎች ብንመለከት ቻይና በጣም የተጠና ስትራቴጂ ይዛ ለመሄድ መሞከሯ እንደ በጎ ታይቶላታል። በርግጥ፣ ከዚህ በፊትም በቅዳሜ ገበያ በዝርዝር ትንታኔ እንዳቀረብኩላችሁ ቻይና ይህ የታሪፍ ጦርነት አሁን ከሳምንታት በፊት የመጣ ሳይሆን አንድ ቀን አይቀርም ብላ ስትዘጋጅበት የቆየ በመሆኑ ቻይና ለታሪፍ ጦርነቱ ያላት ዝግጁነትና ለመከላከል የሄደችበት ርቀት ቀድሞ የታቀደ የተጠና ነው ብለው ያቀርባሉ። አሜሪካ በበኩሏ ከቁጡ አቋሟ ተለሳልሳ ቀርባለች። አንዳንዶች እንደሚሉት የአሜሪካ ስኬት ተደርጎ የሚታየው እጅግ በተቆጣ አቀራረብ ገብታ ታሪፉን እጅግ በጣም አጡዛ እንደ 145 በመቶና አንዳንድ ሸቀጦች ላይም ከዛ የበለጠ ታሪፍ ጥላ መቅረቧ፣ በኋላ በድርድር ቅናሽ ሲደረግ የአሜሪካን ጥቅም በማይጎዳ መልኩ ለመቀነስ እንዲያስችላት አድርጓታል። እናም አሜሪካ በጣም ድምጿን ከፍ አድርጋ ስትጮ መቆየቷ ያስገኝላት ጥቅም አለ በድርድሩ ላይ ብዙ ዝቅ እንዳታረግ ጫና እንዳይደርስባት አድርጓታል በሚል ይጠቅሳሉ። እናም የሀገር ቤት ኢኮኖሚያቸውን ለማረጋጋት ሁለቱም ሀገራት ከስምምነት ደርሰዋል። በዋናነት የዚህ ስምምነት ተጠቃሚ ራሳቸው አሜሪካና ቻይና ናቸው። የቻይና ኢኮኖሚ በተለይም አምራቹ ዘርፍ ከፍተኛ የሆነ የስራ አጥነት አደጋ ተደቅኖበት ነበረ። አንዳንድ ፋብሪካዎች የመዘጋት ጣፍንታ ይደርሳቸዋልም ሲባል ነበር። የቻይና ኮሚኒስት ፓርቲ በየክልሉ ያሉ የመንግስት መዋቅሮች ኢንዱስትሪዎችን ለመታደግ ስልቶች እንዲቀይሱም ማሳሰቢያ ሲሰጥ ነበር። እናም አሁን ያ ቀዝቀዝ ይልለታል። የቻይና ኢኮኖሚም ትንፋሽ ይሰበስባል። በአሜሪካ በኩል አንዳንድ ሸቀጦች ከገበያ እየቀነሱ መሄዳቸው፣ እንደዚሁም ደግሞ የዋጋ ንረት መታየቱ በጣም አሳሳቢ እየሆነ ነበር። በተለይም የአሜሪካ ዜጎች የፖለቲካ ክፍፍሉ እጅግ በጣም ሰፊ ስለሆነ በዴሞክራትና ሪፐብሊካን በኩል ያለው ቁጣቸውን የሚገልጹ በርከት ያሉ ነበሩ። እናም የአሜሪካ ኢኮኖሚም በመጀመሪያው ሩብ አመት ከፍተኛ ቅናሽ ታይቶበታል በሚል ሲጠቀስ ነበር። እናም አሜሪካ ኢኮኖሚዋን ለማረጋጋት የሸማቾቿን መተማመን ለመጨመር አግዟታል። ከሁሉም በላይ ግን ለአጠቃላይ ለዓለም ኢኮኖሚ በይበልጥም ለአሜሪካና ለቻይና ኢኮኖሚ ከፍተኛ መረጋጋት የፈጠረ ስምምነት ነው። የዓለም ገበያ በከፍተኛ ደረጃ ተረጋግቷል። በተለይም የድርሻ ገበያው በምስራቁም በምዕራቡም ዓለም ጥሩ ሁኔታን አሳይቷል። ስቶክ ማርኬቶች የተሻለ ከፍታ ሲያሳዩ፣ በተለይም ደግሞ የኢንቨስተር መተማመን ወይም ኢንቨስተር ኮንፊደንስ የሚሉት በከፍተኛ ደረጃ አድጓል። እናም ይህ ለሁለቱም ሀገራት መልካም ዜና ነው። በተለይ ደግሞ የአሜሪካ ግምጃ ቤት ከፍተኛ መረጋጋት ማሳየቱ ለአሜሪካውያን እንደ ትልቅ ድል የሚታይላቸው ነው። እናም ቻይናም አሜሪካም የተሻለ ተደራድረዋል። ሁለቱም ተጠቅመዋል። እንትና በልጠዋል፣ ይሄኛው አገር በልጠዋል አትበሉ ያሉን ኢኮኖሚስቶች ምክንያቱም የሁለቱ ሀገራት ፉክክር የንግድ የዜጎች ተጠቃሚነት ብቻ አይደለም። የሁለቱ ሀገራት ፉክክር አሁን ላይ ግልጽ እንደሆነው የቀጣዩ ዘመን የልዕለ ኃያልነት ፉክክር ነው። እናም በእልህና ፖለቲከኞቹ እየተካረረ በመሄድ አቋም ውስጥ እንዳይገቡ አሁንም በቀጣዮቹ ዘጠና ቀናት ከስምምነት እንዲደርሱ ባለፉት ሁለት ቀናት ድርድሮች አሸናፊው ቻይና ነው አያሸናፊው አሜሪካ ነው ማለት የበለጠ ለዓለም ፈተና ይዞ እንዳይመጣ ሁለቱም አሸናፊዎች፣ ሁለቱም ብዙ ኃላፊነት የሚጠበቅባቸው ገና ተደራዳሪዎች መሆናቸውን ማስገንዘብ ይሻላል እያሉ ነው። ሌላኛው ከዚህ ድርድር ጋር የሚነሳው ቀጥሎ በዘጠና ቀናት ምን ይሆናል የሚለው ነው። ትልቁም ጉዳይ እሱ ነው። አንድ ኢኮኖሚ ባለሙያ ይህንን ብለዋል። ይህ በቀጣይ ዘጠና ቀናት ምን ይፈጸማል የሚለው ጥያቄ የሚሊዮን ዶላር ጥያቄ ነው። ምናልባትም የቢሊዮን ዶላር ጥያቄ ነው የሚሆኑ አይታወቅም። ነገር ግን እነዚህ ነገሮች ሊከሰቱ ይችላሉ። የመጀመሪያው ሁለቱ ሀገራት እጅግ በሳልና በሙያቸው የረቀቁ ተደራዳሪዎችን ሰይመው የንግድ ድርድሮችን ያካሂዳሉ። በአንዳንዶቹ ነጥቦች ሊስማሙ ይችላሉ፣ በአንዳንዶቹ ግን የመስማማት ዕድላቸው አነስተኛ ነው። የማይስማሙባቸው ተብለው ከሚፈሩት መካከል አንደኛው በላቁ ቴክኖሎጂዎች ዙሪያ ያሉት ነው፣ እንደነ ሰሚኮንዳክተር የመሳሰሉት ማለት ነው። በሁለተኛ ደረጃ ደግሞ አሜሪካ የአእምሮ ንብረቴ ተዘርፏል በምትላቸው ሸቀጦች ዙሪያ ከፍተኛ ውዝግቦች ሊነሱ እንደሚችሉ ይጠበቃል። በሌላ በኩል ቻይና ገበያዋን በሚገባ ትክፈት የሚለውም ዋነኛ መነጋገሪያ ይሆናል። ፌታሊን የተሰኘውን አደንዛዥ እፅ ጀምሮ በአንዳንድ የቻይና ምርቶች ላይ ያልተገቡ ኬሚካሎች ይገባሉ የሚለውም ጉዳይ አነጋጋሪ መሆኑ ይቀጥላል። ነገር ግን እውነታው እነዚህ ሁለቱም አገራት ለዓለም ኃላፊነት ያለባቸው መሆኑን ነው። ቁጥር 1 እና ቁጥር 2 የዓለም ኢኮኖሚ ቁጥር 1ና ቁጥር 2 የዓለም አምራች ቁጥር 1ና ቁጥር 2 የዓለም ሸማች የሆኑ ሀገሮች መሆናቸው ሲታይ ቻይናና አሜሪካ የሚያደርጉት ድርድር ቻይናና አሜሪካ የሚያደርጉት ሰጥ አገባ ዓለምን ትንፋሽ የሚያሳጣ ወይንም መልካም አጋጣሚ የሚፈጥር ነው። እናም ታዳጊ ሀገራት በዚህ አጋጣሚ ተጠቅመው በ90 ቀናት ውስጥ ምን እናገኛለን የሚሉትን እያሰቡ መስራት አለባቸው ይላሉ ኢኮኖሚ ባለሙያዎች። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬዲዮ ያደምጡታል። በድረገጻችን፣ በማኅበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሱት የደውል ምልክቱን ይጫኑ።